አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአረብኛ ሚዲያ ቻናል ተከታታዮች፣ እንሻላ የዛሬው ትምህርታችን የሚሆነው የክፍል ስልሳ ሶስት የአረብኛ የእጅ ጽሁፍ ንባባችን ይሆናል ማለት ነው። እንሻላ እንሻላ እንደተለመደው አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ እንደዚሁም ደግሞ ላይክና ሸር ማድረጋችሁን የማትርሱ ሀሳብ አስተያየት ካላችሁ እንሻላ በኮሜንት ሀሳባችሁን አስተያየታችሁን እንድታጋሩ ማለት ነው። እንሻላ ቀጥታ ወደ ንባባችን እንገባለን። ዛሬ የምናነበው ቪዲዮ ላይ እየተማራችሁ ቪዲዮ ላይ እንዳስተማርኳችሁ ማለት ነው። ምናልባት ቪዲዮን ያላያችሁ ካላችሁ ይህንን ንባብ መቻላችን ቁርኣን ላይ አንዳንድ ስራዎች ላይ ሱራ መጀመሪያዎች ላይ ያሉትን ለማንበብ ትልቅ ጥቅም አለው ማለት ነው። ያግዘናል፣ ይረዳናል ማለት ነው። እነሱን ለማንበብ ይጠቅመናል። ስለዚህ ትኩረት ሰጥተን በደንብ አድርገን አነባበቡ ልንማረውና ልንረዳው ይገባል ማለት ነው። እንሻላ አንዳንድ ቦታዎች ላይ ሱራዎች ላይ ለምሳሌ ሐሚም፣ ያሲን፣ ኑን፣ ቋፍ ስለዚህ እነዚህን ማንበብ የምንችለው ይህንን አነባበብ ስንችል ነው ማለት ነው። ስለዚህ በደንብ አድርገን ይህንን አነባበብ መለማመድ እና መያዝ ይጠበቅብናል ማለት ነው። አሊፍ ላም ሚ እንደዚሁም ደግሞ አሊፍ ላም ሮ፣ አሊፍ ላ الصاد ስለዚህ እነዚህን የመሳሰሉትን طه يا طه እነዚህን የመሳሰሉትን እሱራ መክፈቻዎች ላይ እሱራ መጀመሪያዎች ላይ ያሉትን እንድናነብ ቁርአን ላይ ማለት በቀላሉ እንዲናነብ ስለሚያግዙን ስለሚረዱን ኢንሻአላህ በደንብ አድርጋችሁ ተለማመዱት፣ አጥኑት ማለት ነው። ኢንሻአላ ቀጥታ ወደ ንባባችን እንገባለን። አሊፍ ባ ታ ሳ ጂም ሓ ኻ ዳል ዛል